አሳካ ናቸው ተብለው የሚነሱ ጉዳዮች፣ መሰረታዊ ለውጥ የማምጣት ጉዳይ፣ የኢትዮጵያን ብልጽግና የማሳካት ጉዳይ ብዙ ፕሮጀክቶች ተገንብተዋል። አሁን ላይ ኢኮኖሚ ውስጥ ያለው አስተዋጽኦአቸው ምን ያህል ነው? ምን ያክል ከተማውን የኑሮ ውድነት፣ የአቅርቦት እጥረት መቅረፍ ችለናል የሚለውን እንለካለን። ፕሮጀክቶችን በፍጥነት በማጠናቀቅ ረገድ ገንዘብ ያለው ተሽከርካሪ ያለው ብቻ ሳይሆን በእግሩ መሄድ የሚፈልገው እንደ ልቡ በክብር መንቀሳቀስ እንዲችል በነጻነት መንቀሳቀስ እንዲችል ተቋማትን በፍጥነት ከመገንባት እና የተገነቡትም ደግሞ በውጤታማነት ከማስተዳደር አንጻር ሕዝቡ ጋር ማቃለል ያለብን ኑሮ በጣም ሰፋ ያለ ነው። በተለይም ከአመራር ስብጥር ጀምሮ ሊሆን ይችላል። እንደዚሁም ደግሞ የመልካም አስተዳደር አዲስ አበባ ሕብረ ብሔራዊነት ጉዳይ አሁን በብልጽግናም ያመጣነ ጉዳይ አይደለም። እነዚህ ስራዎች ምን ያህል የዜጎችን ማህበራዊ ተጠቃሚነት ያረጋገጡ ናቸው? በዜጎች መካከልስ ምን ያህል ማህበራዊ ፍትህን ያሰፈኑ ናቸው? ከሚደርስባቸው ትልቅ ጫና እና ጥቃት አረፍ የሚሉበት የሚያኮርፉበት። የኑሮ ውድነት እንግዲህ እንደ ሀገር አሁንም ፈተና ሆኖ መቀጠሉ የሚጠቀስ ጉዳይ ነው። አዲስ አበባ ላይ መሰረታዊ የሚባሉ የነገ ኢትዮጵያ ብልጽግናን አይቀሬነት የሚያበስሩ ስራዎች መሰራት ችለዋል።